እንዴ እንዴ፣ ምንድነው ነገሩ? እነዚህ ሰዎች ለምንድነው የሚሮጡት? አፈሳ አለ እንዴ? አይ፣ አፈሳ ቢኖር በዚህ አካባቢ ፖሊስ ይኖር ነበር እንዴ። አፈሳ ካልሆነ ታዲያ ለምንድነው ሰዎቹ የሚሮጡት? በቃ፣ ዛሬ ታላቁ ሩጫ አለ ማለት ነው እንዴ? ግን እኮ ታላቁ ሩጫ በዚህ መንገድ አይደለም የሚሮጠው። በዛ ላይ ሰዎቹ ሲሮጡ እግሬ አውጭኝ እያሉ በፍርሃት ተውጠው ነው። ቆይ ምን ተፈጥሮ ነው እንዴ? እኔ ሳላውቅ እዚህ ሰፈር ረብሻ ተነሳ እንዴ? የቀርተኔ ወንድም፣ ቆይ የሁሉ ሰው ምን ሆኖ ነው በድንጋጤና በፍርሃት የሚሮጠው? እንዴ እንዴ ደሞ ያንተ ግንባር ምን ሆኖ ነው ያበጠው? ወይኔ፣ አይዞ ግን ምን ብታጠፋ ነው እንደዚህ ግንባርን ያሳበጡ? አይ በቃ ረብሻ ተነስቶ ድንጋይ መጥቶ ነው አይደል? ሰውዬ እ አምልጥ፣ ፈጠን ቶሎ አምልጥ። ደግሞ ሰማያዊ ቲሸርትና ጥቁር ሱሪ ለብሰ እዚህ ምን እየሰራ ነው? ቶሎ ብለህ አምልጥ። እየውልህ ዛሬ ከነጋ ጀምሮ በጣም ብዙ ዶክተሮች የሚያሳብድ መርፌ ይዘው ሰማያዊ በጥቁር የለበሱ ሰዎችን እያሳደዱ መርፌ በመውጋት ብዙ ሰዎችን እያሳበዱ ነው። ስለዚህ ቶሎ አምልጥ። የፈጣሪ አለ ሰማያዊ በጥቁር ወይኔ ጉዴ! አመልጣለሁ ብዬ ጭራሽ ዶክተሮቹ ጋር ልምጣ። አይ በቃ ሰማያዊ በጥቁር የለበሱ ሰዎችን በመርፌ ለማሳበድ ስብሰባ ላይ ስለሆኑ ቀስ ብዬ ማንም ሳያኝ ከዚህ ቦታ መጥፋት አለብኝ። አው ዛሬ ማ እንዴትም ብዬ አመልጣለሁ? አንተ ቁም! ነግር ያለው እንዳትንቀሳቀስ። አያችሁ እብዶቹን ካለመያዛችንና ከመብዘሳችን የተነሳ እነዚህ ያመለጡን እብዶች እኛ ጋር እየመጡ ነው። እና ደግሞ ሁላችንም ከሆስፒታሉ ያመለጡ እብዶችን ሙሉ በሙሉ ለመያዝ ጠንክረን መስራት አለብን። ምክንያቱም ከህዝቡ ጋር ከተቀላቀሉ በኋላ እነሱ መንጥረንና ለይተን ለመያዝ በጣም እንቸገራለን። ስለዚህ ሁላችንም መፍጠን አለብን። ደግሞ በአሁኑ ምንም አይነት ስህተት መስራት የለብንም። በቃ እሱን አሁኑን የያዙትና መርፌ ውጉት! አው ቶሎ በሉ አትብዘዙ፣ እንጂ መርፌውን አሁኑን ውጉት! ወይኔ፣ ስንቀለቀል፣ በቃ እጅ ከፍንጅ ልያዝ። ቶሎ በል ዶክተር ውጋው እንጂ! ወይኔ እንዴ፣ አንተም ተይዛል። በጣም ይገርማል። እኔም አመልጣለሁ ብዬ በድንጋጤ አንዱ ግቢ ውስጥ ስገባ ዶክተሮቹ ተሰብስበው ጠበቁኝ። ግን እኔን ያልገባኝ አንተ ሰማያዊ በጥቁር የለበሰ ነው የሚያዘው ብለከኝ አልነበር። ግን እኮ እዚህ ያሉት ሰዎች ሰማያዊ በጥቁር አይደለም የለበሱት። በዛ ላይ ደግሞ ቅድም ዶክተሩ የተሰብስበው ያመለጡንን እብዶች መያዝ አለብን ሲሉ ነበር። ነገሩ ምንም እየገባኝ አይደለም። አይ በጣም አዝናለሁ። ቆይ እንዴት እብዶች የሚሉውን ሰማህ እንዴ? አንተ እብድ ነህ? አዎ እብድ ነኝ። ሰራሁልህ። እኔ ጀግና ነኝ። በማታውቀው ነገር አሳሰርኩ። ሰራሁልህ እንዘዛ ከሆስፒታል ያመለጡ አደገኛና ተንኮለኛ እብዶች ጤነኛ ሰዎችን አግኝተው ከማሳበዳቸው በፊት በፍጥነት መያዝ አለባቸው። ሄይ ወይኔ፣ የእብድ መቀለጃሉን። ቲሽ፣ በእብዶች ሻሻ፣ አልሰራ። ሰሞኑ ምን አርገ ነበር የታሰርከው? እኔ ሰው ገድዬ ነበር የታሰርኩት። አንተስ ምን አርገ ነበር? ህገ መንግስቱን ንዳህል ተብዬ ነው። ማለት ሳታውቅ ተደግፈው ነው ማዘር ምን ሆኖ ነው? ለምንድን ነው የሚያለቅሱት? ያለቅሱት ወንጀል የገዛ ልጅ የውሻ ብሎ ታዲያ እንደዛ ልጅ ይሄ የውሻ ልጅ። እንዴት ደስ የሚል ምሽት ነው። አውቀንስ ምን ነው? ምኑን አንቺ ከማግባቴ በፊት ህይወቴ በረሃ እንደነበር ለዛ ነው እንደ ግመል የምደንሰው። አኪ ምን አንቺ እንዴት ታዲያ

ደህና ናት ማዘር። ትንሽ ራስ መታት ይዟት ነው። ፓራስታሞል ሰጥቻታለሁ። አሁን ደህና ትሆናለች፣ እርሷ አያስቡ። ታዲያ ምነው ኢንፎርማሲውን በር ሳዘጋው ነጣ እሷ